በነገራችን ላይ ሀገራችሁ ለመጣል ወሬ ግን ማንንም ተማምኝ ሳል ራሴን ራሴን ተማምኝ ነው የምመጣው። ሸራተን ነኝ፣ ምን ያደርጋል? በድነ ሸራተን ቢቀመጥ ውስጥ ሸራተን ካልሆነ ምን ያደርጋል? የሆነች ቤት ውስጥ ጉስስ ያለ የሆነ እንትን አይታችኋል? የሆነ ስዕል ማለት ነው ሲስቁ ገጠር ውስጥ ነው ይመስለኛል። እና እየተጫወቱ እናትየዋ እንደዚህ ብላ ከልጆቿ ጋር ስስቅ የሆነ ፎቶ ፌስቡክ ላይ ሲሄድ አይታችኋል፣ አይታችኋል? ደስ አይላችሁም? በቃ እኔ አሁን በልቻለሁ፣ ጠጥቻለሁ። ላልበሉት እኔ ደግሞ ምን እኔ ለእኔ ይሄ ትልቅ ነገሬ ነው። በቃ ስጋ መብላት ይሄ ትልቅ ነገሬ ነው። ደስተኛ መሆን፣ ያመት በዓል መዋሌ ከዚህ በኋላ ይህንን ከአንድ አመት በኋላ ነው የማየው። ስለዚህ ጌታ ሆይ ይህንን ላላዩት ደግሞ ያ ለሌላቸው መብላት ለማይችሉት፣ አቅሙ ለሌላቸው ሰጣቸው። እኔ ደርሶኛል መቼ ሲ ሰዎች በቀኝ አይ እና አንዳንድ ጊዜ ብር ኖሯችሁ ሁሉ ነገር ኖሯችሁ እማት የማይበሉ እኮ በጣም ብዙ ሰዎች አሉት። ታውቃላችሁ በሽታ ያለባችሁ አንዳንዴ ባሰባችሁ ሲሆን ባላሰባችሁት የምትሉበት ቀን አለ። እኔ እያንዳንዷን ቀኔ ከድሮ በቃ ደስ ብሎ ተመስገን ጌታዬ። ትላንትና እኮ እኖራለሁ አላልኩም። ትላንትና ብዙ ነገር ነበረ ሳስብ የነበረው ሞቼ ነበረ፣ ታምሜ ነበረ። አልፍ የሚያልኳቸው ቀናች አልፈዋል። ተመስገን ጌታዬ ነው የምለው። አይ ስዌር ተመስገን ማለፉ ብቻ አይደለም፣ ሲያልፍ ጥሎት የሚሄደው ጠባሳ። እኔ ጋር ግን ጥሎት የሚሄደው ጠባሳ የለም። ሁሉን ነገር ረስቼ ያ ሁሉ ነገር ዛሬ ስስቅ ከልብ የሆነ ሳቅ ማለት ነው ዛሬ በደስታ ስኖር ያስቀኛል? ለራሴ ይገርመኛል። ምን አይነት ተፈጥሮ ነው ላለ ምን አይነት ጅል ነሽ ግን ጅልነት ነው ሞኝነት ነው ወይስ እግዚአብሔር ርቶች ነው አንዳንዴ የሚያስደስት እንዳለኝ ታውቃላችሁ እውነት እኔ አሁን እንዲያውም የሆነችው መጽሐፍ ምናምን ወረቀት ላይ ምናምን ጽፍ ነበረ ግን አሁን አቁሜዋለሁ ደግሞኝ ማለት ነው አያልፍም ያላቸው ቀኖች በሙሉ ያልፋሉ አይሆኑም ያላቸው በሙሉ ሆኖ ታገኙታላችሁ እኔ አሁን አንዳንድ ልጆች አሉ። አከሊኮ እንደዚህ፣ አከሊኮ እንደዚህ፣ ይህቺ አከሊኮ እንደዚህ። በጣም ነው። በጣም እስቃለሁ። በጣም ይገርመኛል። እነዚህ ቤት ውስጥ አንዳንድ ሚስጥሮችን እንደሰው የምታውቋቸው ሚስጥሮች አሉ ታውቃላችሁ። ብቻውን ሆኖ የሚሰቅሰው ታውቃላችሁ። ከአጠገቤ ማንም ቆመ፣ ተነሳ፣ ሄደ፣ ግድ የሌለኝ ግድ የሌለኝ በጣም ግድ የሌለኝ ተመልሽ ይዘው ደስታ ላይ የምታገ እኔ ለእናንተ እልህ እንትን መብያ አይደለም። ምን አይነት ጋዴም ነኝ እላለሁ መልሼ ራሴ። አሁን የሆነ ቦታ ላይ እፍፍልና እፍፍልና ዞር ብዬ፣ ግን የእኔ ደስታ በዛ ሰው እጅ ላይ መኖር የለበትም ብዬ ማስብ ልጅ ነኝ። ደስ አለ። ምክንያቱም ደስታዬንም በሱ ላይ ካስቀመጥኩትኝ ሰው ነውና ይሄዳል፣ ሰው ናትና ትሄዳለች። ምልሼ ደስታዬን ለማግኘት መሯሯጥ አልችልም። ይህን ሁላ ነገር ግን ከየት ነው ያመጣሁት እላለሁ ከእግዚአብሔር ሲፈጥረኝ እንደዚህ አድርገ ስለፈጠረኝ ነው እንጂ ብዙ የማይችሉ ልጆቹ ከጠገባቸው ብዙም ሕይወታቸው ላይ እንትን እርምጃ የወሰዱ ልጆች አውቃለሁ። በቃ ያለም በቀም ብለው ራሳቸውን ያጠፉ እና ልክ እንደዚህ ቀላል ነው ያልኩበት በጣም ልጁኛ ጓደኛዬ እጄ ላይ መርዝ ጠጥታ ሞታለች። ጓደኛዬ ሳትሆን የጎረቤት ልጅ ናት። በጣም ታምራለች ልጅቱ፣ በጣም ታምራለች እንዲሁ ሲያዋክቧት ሲያዋክቧት ሲያዋክቧት ቤተሰብ ጎረቤት ሰፈር ምናምን ነገር ሲያዋክቧት፣ ቁጭ ብዬ ነበርኩ ማዋራት እና እኔ ትንሽ ተለቅላለሁ። በጣም ታምራለች። እኔ በቃ ትጨፍራለች፣ ፓርቲ ትወጣለች፣ ምናምናም ነገር ከጓደኞቿ ጋር ምናምን። ይሄ ሁላ ምንድን ነው? በቃ የሰው ውንትን እና አይጥ ምርስ እኔ በጣም ይገርመኛል የአይጥ መስጠጣች ከዛ ተንጓጉቶ ስጥ እኔ ጋር ነው የመጡት። እኔ ሻት ወደ ሆስፒታል ሲሄድ ሞተች ነው ይገርመኛ ለእኔ በሕይወቴ እነዚህ እነዚህ ሰዎች ለእኔ ትምህርት ሰጥተውኛል። በጣም የሚገርማችሁ እኔ እና እሷ ሆነ እኔ እና እሷ ሆነ ረብሻ ተነሳ፣ ከዛ ወጣን ረብሻውን ለማየት ወደ ፒያሳ፣ ከዛ ቀየ ሩጥን ወደ ሰፈር ምናምን ነገር መጠን ማለት ነው ከኋላችን እኔ እናሷ መሀል ላይ አንድ ልጅ በጥይት ተመቶ ሞት። ሁለታችን አንሞትም መሞት ልጅ ልጁን ራሷ ና መመታቱን ራሱ አናውቅም። እግዚአብሔር ረባሽ ነበርን እና ከእነሱ ጋር ረባሽንና ልክ ሲመጡብን እነዚህ ፌዴራሎች ሲመጡ ዘለን ወደ ግቢ ልንገባ ስንል ከማላችን ሲብት ሲሉ ልጁና ብቻ ያየ ነው ምንድን ነው የሆነ ተጠቅልም ነው ገፍትረውት ይሁን ምናምን የወደቀ ነው መሀላችን ነበርና ከዛ ከገባን በኋላ ትንሽ እንደዚህ ወደ ቅያስ እንደዚህ ስንል ዞር ስንል እሱ ቀርቷል። ከዛ የሆኑ ሰውዬ ገደሉት፣ መቱት ምናምን ለመሮሞ ነው። ልጅ እኔ ያሳለፍኩት መከራ ከባድ ነው። ዓለም በእኔ ላይ መከራ ምናምን ማለት አይደለም መከራ ማለት። እግዚአብሔር ይመስገን ብቻዬን መከራ እንዳላይ ጥሩ ቤተሰብ አለኝ፣ ከጎኔ ናቸው። መከራ ማለት ከኔ የበለጠ መከራ ያሳለፉ በባህር የመጡ ስንት መከራ ያዩ በጣም ብዙ ሰዎች አሉ። እኔ በዛ የመጣ ሴት አይደለሁ እግዚአብሔር ይመስገን እንደማንኛውም ኢትዮጵያ ቪዛዬን ተቀብዬ እኔ መጫወት እንደማንኛውም ኢትዮጵያ የምፈልግበት ሀገር መርጬ ነው የመጣሁት እና ከዚህ የበለጠ በህይወታቸው መከራ ያዩ ሰዎች አሉ። የኔ መከራ ደግሞ ሌላ ሊሆን ይችላል። በተለይ አንዳንዱ በስደት ሊሆን ይችላል መከራው። የኔ መከራ ደግሞ በሌላ ነው እና ብዙም እንድታጨበጭበ ያልፈቅድልሽም ብለ ማለት ፈልጌ ነው። ኦኬ፣ ንሽሌ ማንነው ነው ሜካፕ የሚሰራሽ? በህይወቴ ሰው ሜካፕ ሰርቶኛል ያቅ ሜካፕ የሚሰራው ራሴ ነኝ። ቴ ምናምን ነገር ትላንት የሰራሽ መልካም በፍቅር አዲስ ሰፍር ተቆይ ያስቆላሽ በብላክ ዳይመንድ። ብላክ ዳይመንድ ያንቺ ስም አይደለም። እኔ ብላክ ዳይመንድ ያወጣሁትኝ ለቤታዬው ነው። ኦኬ ከመቼ ነው ቅርጭም ያደረግሽው? አንቺ አሁን እየወደድኩሽ ነው። እስከዛሬ አትወጀኝም፣ ነጭ ነጭ። እስከዛሬ እንስራ እንዲ እኮ ግድ የለኝም። የት እንደምኖር ስለማላቅ፣ የት እንደምኖር አላቅም እንጂ ግን ግድ እኔ ሲምፕ ነኝ። መኖር ነው የምፈልገው።